የዩክሬን ጦር መተንፈሻ ሳምባ የምትባለዋ ፖክሮቭስክ በሩሲያ ጦር እጅ መግባቷን ተከትሎ የሩሲያ ጦር የቤት ለቤት አሰሳ መጀመሩ ተሰምቷል። ከዶኔስክ ፖክሮቭስክን ከካርኮቭ ቮልቻንስክን በእጇ ያስገባችው የፑቲኗ ሀገር አሁን ደግሞ የዛፖሪዥዋን ጉሌፖልን የግሏ ለማድረግ ከባድ ወታደራዊ ዘመቻ ከፍታለች። ይህ ሁሉ ታዲያ የአሜሪካው ፕሬዚዳንት ልዩ ልኡክ ስቲቭ ዊትኮቭ የሩሲያውን ፕሬዚደንት ቭላዲሚር ፑቲንን ከማግኘታቸው በፊት መሆኑም ትኩረትን ስቧል። ዩክሬን ግን አሁንም በፖክሮቭስክ ጦራችን እየተዋደቀ ነው ብላለች። የዩክሬኑ ሚኒስ ሚኒስትር ደግሞ አገራቸው ታክቲካዊ የሽንፈት ጽዋን ትጎንጭ ሲሉ መናገራቸው መነጋገሪያ ሆኗል። ባለስልጣኑ ካልሆነ ሩሲያ ታጠፋናለች ሲሉም አስጠንቅቀዋል። እንዲህም ሆኖ ታዲያ ዩክሬን አርፋ የምትቀመጥ አልሆነችም። ጭራሽ ጥቃቷን ወደ ቱርክ ጠረፍ አስጠግታ በሩሲያ መርከብ ላይ ሌላ ጥቃት ፈጽማለች። በሌላ በኩል ትራምፕ እስራኤልንና መሪዋን ኔታንያሁን በጥብቅ አስጠንቅቀዋል። እስራኤል ሆይ ከሶሪያ ላይ እጅ ሽን አንሺ ነው ያሉት የአሜሪካው ፕሬዝደንት። ፒያሳ ኔትወርክን ስትከታተሉ ሁሉንም በጥልቀት ታገኛላችሁ። ፒያሳ ኔትወርክን ሰብስክራይብ፣ ላይክና ሼር በማድረግ የተአማኒ የፈጣንና የጥልቅ ዘገባዎች ቤተሰብ ሁኑ ስንል በአክብሮት ጋብዘናል። አሁን ወደ ጉዳዮቻችን አለፍን። የዩክሬን ጦር መተንፈሻ ሳምባ የምትባለው ፖክሮቭስክ በሩሲያ ጦር እጅ መግባቷን ተከትሎ የሩሲያ ጦር የቤት ለቤት አሰሳ መጀመሩ ተሰምቷል። የሩሲያ የመከላከያ ሚኒስቴርም ይህንኑ የሚያረጋግጥ ቪዲዮ ለቋል። የሩሲያ ወታደሮች በተለያዩ ሕንፃዎች ውስጥ እየገቡ የፍተሻና የአሰሳ ስራ ሲያከናውኑ ያሳያል ቪዲዮው። ሩሲያዎች ክራስኖርሜስክ እያሉ የሚጠሯት ዩክሬኖች ፖክሮቭስክ ነው የምንላት የሚሏት ይህች ከተማ እጅግ ቁልፍ ከሚባሉ ወታደራዊ ጠቀሜታ ካላቸው ከተሞች መካከል የምትመደብ ነች። ዩክሬን በዚህች ከተማ የምታሳልጠው ወታደራዊ ሎጂስቲክስ ጦርነቱን ወይም የምትገፋበት ወይም የምትገታበት እንደሆነ ይታምናል። የዶኔስኳ ፖክሮቭስክ ባለፉት ተከታታይ ወራት ከባድ ፍልሚያ ስታስተናግድ ቆይታለች። የሩሲያ ጦር ከካርኮቭ ቮልቻንስክን በቁጥጥር ስር መዋሉን ተከትሎ በአጠቃላይ በዶንባስና በተለያዩ አካባቢዎች ወታደራዊ ጠቀሜታ ያላቸውን ቦታዎች የበለጠ እየተቆጣጠረ መምጣቱን አመላክቷል። ማዕከላዊ ኃይል እየተባለ የሚጠራው የሩሲያ የጦር ክፍል ነው በዋናነት በፖክሮቭስክ ገብቶ ወሳኝ ሥራ የሠራው ነው የተባለው። ፖክሮቭስክን እና ዲሚትሮቭን የሚያገናኘውንም መስመር በተመለከተ ጦሩ አጣዳፊ ጥቃት እየፈጸመ ሲሆን ለሳምንታት ያህል የዩክሬን ጦር ከተከበበበት መውጣት እንዳይችል አድርጎ ጦሩ እየመታ መሆኑን ክሬምሊን ይፋ አድርጓል። ከዛፖሪዣ ደግሞ ጎሊፖል የተባለችውን አካባቢ በቁጥጥሩ ስር ለመዋል ወሳኝ እርምጃ መጀመሩም ተሰምቷል። ይህም ጉዳይ ለቭላድሚር ፑቲን ሪፖርት እንደተደረገላቸው ታውቋል። ቭላድሚር ፑቲን ከዚህ ቀደምም በዛፖሪዣ ግዛት የሩሲያ ጦር ወሳኝ ግስጋሴ ላይ መሆኑን ካሳወቁ በኋላ የዩክሬን ጦር ደግሞ በአንጻሩ እየፈራረሰ ነው ማለታቸው ይታወሳል። የሩሲያ የመከላከያ ሚኒስቴር ይህንን በተመለከተ ዝርዝር ሪፖርት ለፑቲን ስለማቅረቡም ተሰምቷል። ፖክሮቭስክን ሙሉ ለሙሉ አጽድተናታል፣ ከካርኮቭ ቮልቻንስክን ይዘናል፣ አሁን ደግሞ ለጉሊ ፖል እየተዋደቅን እንገኛለን ሲል ጦሩ ለፑቲን ሪፖርቱን አቅርቧል። የቀዝቃዛ ወቅት ቱን ተከትሎ ጦሩ ግዳጁን በአግባቡ እየፈጸመ እንደሚገኝና ለዩክሬን ጦር ደግሞ በአንጻሩ ከባድ ፈተና እንደጣለበትም የሩሲያ የመከላከያ ሚኒስቴር ሪፖርት ያመላክታል። የሩሲያው ፕሬዝዳንት ቭላዲሚር ፑቲን የተለያዩ ወታደራዊ ማዘዣዎችን እየጎበኙ እንደሚገኙም ተሰምቷል። ኩፒያንስክን በእጁ ያስገባው የሩሲያ ጦር ኦስኮል በተባለው ወንዝ አካባቢ የሚተላለፉ ድልድዮችንና መሠረተ ልማቶችን በቁጥጥር ስር መዋሉም የሚታወቅ ነው። የዩክሬን የሎጂስቲክስ ማዕከላትን በመያዝ ወታደራዊ ሎጂስቲክስ እንዳታንቀሳቀስ ማድረግ የሩሲያ ጦር ሰሞናዊ ዘመቻ ዋና አካል እንደሆነ ተነግሯል። ኔቶ በገፍ የሚያስታጥቃትን መሳሪያ አንድም ከሰማይ ላይ ቅንድቡን መጥቶ በመጣል አንድም ደግሞ ሎጂስቲክስ እንዳታስተባበር፣ አንዱን መሳሪያ አንዱን ተተኳሽ ከዚህም ከዚያም እንዳታንቀሳቀስ ማድረግ የሩሲያ ወታደራዊ ታክቲክ ሆኖ በዩክሬን ላይ ከፍተኛ ፈተና ደቅኗል። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ግን የሩሲያን ወታደራዊ ግስጋሴ አሁንም ማጣጣላቸውን ቀጥለዋል። የዩክሬን ወታደሮች አሁንም እየተዋደቁ ናቸው እያሉ ይገኛሉ። የእርሳቸው ባለስልጣናት ዩክሬን እንደምትለው የዩክሬን ባለስልጣናት አሁንም በፖክሮቭስክ እየተዋደቅን እንገኛለን ብለዋል። እንደ ቢቢሲ ዘገባ የፖክሮቭስክ ፕሮፓጋንዳ ሩሲያን በእጅጉ ዋጋ እያስከፈላት ይገኛል ያለችው ዩክሬን ፖክሮቭስክን ለመያዝ ሩሲያ ከፍተኛ የሰው ኃይል መገበሯን ትናገራለች። ኪየቭ ወደ ፖክሮቭስክ በገባው የሩሲያ ጦር ላይ ብርቱ እርምጃ መውሰዷን በአጠቃላይ የዩክሬን ጦር በሩሲያቸው ላይ ዘግናኝ ፍጅት እንደፈጸመ የዩክሬን ባለስልጣናት እየተናገሩ ይገኛሉ። የሩሲያ የመከላከያ ሚኒስቴር ደግሞ በቪዲዮ አስደግፎ የትኞቹ ሕንፃ ውስጥ እንደገባ ፍተሻ አሰሳ እንዳካሄደ የቅኝትና የማጽዳት ስራ እንዳከናወነ እወቁልኝ ብሎ ይፋ አድርጓል። ዩክሬን በአደባባይ ይህንን ብትናገርም ባለስልጣናቱ ግን ከዚህ የሚቃረን ነገር በተለያዩ መድረኮች ላይ ማውራታቸውን ቀጥለዋል። የቀድሞ የዩክሬን የውጭ ጉዳይ ሚኒስትር ዲሚትሪ ኩሌባም ዩክሬን ታክቲካዊ ሽንፈቷን ትጎንጭ ሲሉ ጥሪ አቅርበዋል። እጅግ በጣም መራር የሆነ ማንም ሊወደው የማይችል ስምምነት በትራምፕ አማካኝነት እጃችን ላይ ይገኛል እናም ይህንን ስምምነት በመፈረም በቀጣይ የሚደረጉ ፍልሚያዎችን ማስቀረት ለዩክሬን አማራጭ የሌለው ጉዳይ ነው ብለዋል ዲሚትሪ ኩሌባ። ጦርነቱ ከመጀመሩ አንስቶ 2021 እንደ አውሮፓውያን አቆጣጠር ላይ ሀገራቸውን በውጭ ጉዳይ ሚኒስትርነት ያገለገሉት ዲሚትሪ ኩሌባ ጦርነቱ ከተጀመረም በኋላ ስራቸውን ቀጥለው 2024 ማለትም አምና ላይ ነበር ስራቸውን የለቀቁት። የቀድሞ የውጭ ጉዳይ ሚኒስትር እንዲህ አሉ። አሁን ባለንበት ሁኔታ ከቀጠልን ከባድ አደጋ ይገጥመናል። ምክንያቱም ጦርነቱ ሲቀጠል ሩሲያ የዩክሬንን ድንበር የበለጠ እየገፋች ትመጣለች። ድንበሩ እየተገፋ ጊዜ ይነጉዳል። ይህንን ግን በፖለቲካዊ ውሳኔ መቃኘት አለብን። ያለ ፖለቲካዊ ውሳኔ ድንበራችን እየተገፋ መሄድ የለበትም። እኛ ደግሞ ሩሲያን የምንቋቋምበት አቅም ላይ አደለም ያለ ነው። ሩሲያ እኛን የማጥፋት አቅም አላት። ስለዚህ እኛ ራሳችንን መከላከል ማንችል ከሆነ አሁኑኑ ፖለቲካዊ መፍትሄ በመስጠት አንድ ነገር ላይ መድረስ አለብን ብለዋል። ነገር ግን የሰላም ስምምነቱ ብዙዎች የሚወዱት አይደለም፣ ማንም አይወደውም ብለዋል። እናም ታክቲካዊ ሽንፈትን በመጎንጨት ዘላቂ ሰላም ማምጣት ይሻላል ከዚህ የባሰም አለና ብለዋል የቀድሞው የዩክሬን የውጭ ጉዳይ ሚኒስትር ዲሚትሪ ኩሌባ። ከዚሁ ከዩክሬንና ከሩሲያ ጉዳይ ሳንወጣ ዩክሬን አርፋ እንዳልተቀመጠች የተለያዩ ዘገባዎች እየጠቆሙ ይገኛሉ። ዩክሬን በሩሲያ ሰንደቅ ሲንቀሳቀስ የነበረን አንድ መርከብ እንዳጠቃች ታውቋል። ይህንን ጥቃት ይፋ ያደረገችው ደግሞ ቱርክ ነች። በጥቁሩ ባህር የሩሲያን ሰንደቅ አውለብልቦ ሲጓዝ የነበረው መርከብ ተመትቷል ብላለች ቱርክ። ሞስኮ እንዲህ አይነቱን ጥቃት የሽብር ጥቃት ስትልም ትጠራዋለች። ሚድቮልጋ ሁለት የተሰኘው ይህ የሩሲያ መርከብ ማዕቀብ የተጣለበትን የሩሲያ ነዳጅ ሳይሆን የሱፍ ዘይት ተሸክሞ እንደነበርም ተገልጿል። 13 ሰዎችን አሳፍሮ ሲጓዝ የነበረው ይህ መርከብ ከቱርክ የባህር ጠረፍ 120 ኪሎ ሜትር ርቀት ላይ ሲደርስ ነው ጥቃት የተፈጸመበት። በተሳፋሪዎቹ ላይ ጉዳት እንዳልደረሰ፣ በመርከቡ ላይ ግን ጥቂት አደጋ እንደደረሰም ታውቋል። የቱርክ የትራንስፖርት እና የመሰረተ ልማት ሚኒስቴር ይፋ እንዳደረገው በመርከቡ ላይ ይጓዙ የነበሩት ባልደረቦች ምንም አይነት እንዲህ አድርጉልን የሚል ጥያቄ አልጠየቁም። ባለፈው ሳምንትም በጥቁሩ ባህር በተለይም በቱርክ ጠረፍ አካባቢ ሲንቀሳቀሱ የነበሩ ካይሮስና ቪራት የተባሉ የጋምቢያን ሰንደቅ ዓላማ ያውለበለቡ መርከቦች የድሮን ጥቃት እንደተፈጸመባቸውና ቱርክ ጥቁሩን ባህር ከጦርነት ቀጠና አላቁልኝ ብላ ጥያቄ ማቅረቧም ይታወሳል። ዩክሬን ጥቃት እየፈጸመችበት ያለው የጥቁሩ ባህር አካባቢ ሩሲያን ብቻ ሳይሆን ካዛኪስታንን፣ አሜሪካን እና የተለያዩ የምዕራብ አውሮፓ ሀገራትን ጭምር የሚያንቀሳቅስ አካባቢ ነው። በሌላ በኩል የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለእስራኤል ጥብቅ ማስጠንቀቂያ ሰጥተዋል። በሶሪያ ላይ ጥቃት መፈጸሟን የቀጠለችው እስራኤል ከትራምፕ ማስጠንቀቂያ ተሰጥቷታል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ይህን ጥቃት እንዲያስቆሙም ትራምፕ ጥሪ አቅርበዋል። በእርግጥ ትራምፕ ኔታንያሁን ወደ ዋይት ሀውስ መጋበዛቸውም ተሰምቷል። 13 ሰዎችን የቀጠፈው የእስራኤል ጥቃት በሶሪያ ላይ ከታዩ ገዳይ ጥቃቶች መካከል አንደኛው ሆኖ ተመድቧል። ገና በሽር አል አሳድ ከስልጣናቸው እንደተነሱ የሶሪያን የአየር መከላከያ ስርዓት በአየር ጥቃት ያስወገደችው እስራኤል የተለያዩ ጥቃቶችን አለፍ አለፍ እያለች ስትፈጽም እንደነበር ይታወቃል። እናም ትራምፕ ያስቆጥቷቸው እንዲህ አሉ። ለእስራኤል ከሶሪያ ጋር መነጋገር መልካም መሆኑን ማወቅ አለባት። ሶሪያ የተለየ ዑደት ውስጥ ትገኛለች። የሶሪያ መንግስት ራሱን እያሻሻለ ወደ እድገት መንገድ እየሄደ ይገኛል። እናም ይህንን ሂደት ማወቅ አያስፈልግም፣ በዚህ ጉዳይ ላይ ጣልቃ መግባት አያስፈልግም ብለዋል የአሜሪካው ፕሬዝደንት። ሶሪያ እያደረገች ባለው ነገር በጣም ደስተኛ ነኝ ያሉት የአሜሪካው ፕሬዝደንት የሶሪያው መሪ አልሻራም የሚቻለውን ነገር ሁሉ ለማድረግ ጥረት እያደረገ ነው። ጥሩ ነገሮችን እየሰራ ነው። ግንኙነታችንም መልካም ሆኗል። እናም ሶሪያና እስራኤል መልካም ግንኙነት ይኖራቸው ዘንድ እስራኤል ጥቃቶችን ከመፈጸም ልትቆጠብ ይገባል ብለዋል። ዋይት ሃውስ ድረስ ጠርተው አልሻራን ያሞካሹት ያደናነቁት ትራምፕ ኔታንያሁን ከዚህ በላይ መቆጣት መልካም ስላልሆነ ወደ ዋይት ሃውስ ጠርተው ዋይት ሃውስ መጥተህ እንነጋገር ሲሉ ግብዣም አቅርበውላቸዋል። ዶናልድ ትራምፕ ስልጣናቸውን በድጋሚ ከተረከቡ በኋላ እንደ ኔታንያሁ ዋይት ሃውስ የተመላለሰ ሰው የለም። ከኔታንያሁ ጋር ስለ ጋዛ፣ ስለ ሐማስ፣ ስለ ሂዝቦላህ እንደሚያወሩም ይጠበቃል። ፒያሳ ኔትወርክን ስትከታተሉ ስለቆያችሁ ክብረት ይስጥልን ብለናል። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የተአማኒ የፈጣንና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት ጋብዘናል። ሰላም ለዓለማችን።